ስሜ ተስፋሁን ኪሉ ይባላል። የበሮ ሽናሻ ብሄረሰብ የ የማህበረሰቡ አባል ነኝ፣ ተወላጅ ነኝ። እንግዲህ እኔ ተስፋሁን ሲባል ብዙ የሽናሻ ማህበረሰብ በአካል ማያውቀኝ ሁሉ በክራር ጨዋታ ያውቃልና ትንሽ በማህበረሰቡ ዘንድ በክራር የምታወቅ የባህላዊ ክራር ተጫዋች ሰው ነኝና እንግዲህ ጋሮ ወይም መስቀል ብለን በአማርኛ የምንጠራው ጋሪ ወሮ፣ በሽናሻው ዘንድ እንግዲህ ታላላቅ ክብረ በዓላት አሉ። የሚከበሩት እነ ገናን የመሰሉ ሻውያ እንላለን፣ ፋሲካ ጌዲዋ እንላለን፣ መስቀልን ጋሮ እንላለን። እና በሽናሻው አጠራር እነዚህ ትላልቅ ክብረ በዓሎች ሶስቶቹ ናቸው። ከነዚህ በተለየ መልኩ ደግሞ ጋሪ ወሮ በዓል ለሽናሻ ማህበረሰብ ከፍተኛ ትርጉም አለው። ሽናሻ ጋሮን የሚያከብረው እንደ ሌሎች በዓላት በተወሰነ ቀናት ወይም ሳምንታት ውስጥ አይደለም። ጋሮን ማክበር የሚጀምረው ሽናሻ ማህበረሰብ ከሐምሌ አጋማሾቹ አካባቢ ጎመን፣ ዱባ ማበብ ሲጀምር፣ አሾተሬ ዛላ ማውጣት ሲጀምር፣ በቆሎ ማዘርዘር ሲጀምር ጆሉ የጆለ ጆሉ ኮጪ እንዲ እንዲ ጆላ የሚል አለ። ጆሉዋ ወይም ደላሻ ብለን የምንጠራውን ጨዋታ ይጀምራሉ። ይሄ ማለት እንግዲህ ያኔ ጨለማ ነው፣ ክረምት ነው፣ ጎተራ ውስጥ ያለው እህል እያለቀ ነው። ማሳላ ያለው ገና ቅጠል ነው፣ ያ ገና አላሸተም አበባ እያወጣ ጎመን ብቻ ነው የተበላ እንጂ ሌላ እህል ዘር አልተቀመሰምና ያኔ እግዚአብሔርን አምላካቸውን የሚለማመኑበት ጆላ ማለት በእኛ እንትን ምኞት ማለት ነው። እንግዲህ ስሜ አዲሱ ሰኔ ይባላል። ያው የብሔረሰቡ አባል ነኝ። ትልቁ ነገር እንግዲህ ጋሮ የሚባል በሽናሻ ብሔረሰብ ውስጥ የዘመን መለወጫ በዓል ነው። ያ ማለትም አሮጌ ዓመት አልፎ አዲስ ዓመት የምንቀበልበት ሥርዓት ነው። ይሄም ደግሞ ትልቅ በብሔረሰቡ ዘንድ ትልቅ ትኩረት የሚሰጠው የዘመን መለወጫ በዓል ነው። እንግዲህ ጋሮ ማለት የነበረው ባለፈው አመት የነበረውን አጠቃላይ ሁኔታ አስታውሰን ቀጣይ ደግሞ የተሻለ ስራ ለመስራት የምንዘጋጅበት፣ ሆኖ ግን ትልቁ በሺናሻ ብሔረሰብ እንደ ትኩረት የሚታየው በጋራ ሁሉም የታጣላ ካለ ታርቆ ነው በዓሉን አክብሮ የሚያልፈው እንጂ እንዲሁ ዝም ብሎ ማለፍ አይቻልም። ምክንያቱም በብሔረሰቡ አዲሱን አመት በቂምና በቅሬታ ማሳለፍ አይቻልም ብሎ ነው የሚያስበውና የተጣሉ በሙሉ በሙሉ በአንድ ላይ ነው እንግዲህ ታርቀው ባሉ የሚያከብሩ። እንግዲህ በሽናሻ ብሔረሰብ 16 እለት ማታ ያው የግንድ ማስቀመጥ ስነ ስርዓት ይካሄዳል። አሁን በዛ ሰዓት ውስጥ ከትልቁ ቤት ነው የሚጀምረው። ቤተሰቡ ታላቅ ካለ ታላቁ ቤት ይጀምራል። ቀጥሎ በተከታዩ ቤት ይኬዳል። ቀጥሎ በተከታዩ ቤት ይኬዳል። እንደዛ የተባለ ነው። አጠቃላይ የወንዶች ቤት ውስጥ ነው የሚደረገው። እዛ ውስጥ አጠቃላይ ስርዓቱ ይከናወናል። ያ እንግዲህ ማንድረስ ስርዓት ከተከናወነ በኋላ በነጋታ ደግሞ መስቀል በዓል ክብረ በዓል መብራት በማብራት በኃይለኛ ነው ይከበራል። እንግዲህ ይሄ ሲባል ግን አሁን አንዱ ትልቁ ነገር ባህሉን እሴቱን ቋንቋውን ለትውልድ ለማስተላለፍ ነው። ዋና በዋናነት ይህን ስራ የሚሰራው ይሄ ጽጌው እንዳሳ እና በሮ ሺናሻ መጀመሪያ ጊዜ በመስቀል በዓል የተጣሉት የሚታረቁበት የመስከረም ወር ላይ የደረሱ እህሎች የሚቀመሱበት ጊዜ፣ ያልታጨች የምትታጭበት ጊዜ ነው መስቀል በዓል ለበሮሽ ናሻ እና የይቅርታ ዘመን ነው። የመስቀል ዘመን ለበሮሽ ናሻ መጀመሪያ ከደረሱ እህሎች መስከረም ወር ላይ የሚቀመሱ አዳዲስ እህሎች አሉ። የሚደርሱ ለመስቀል በዓል በቆሎ አለ፣ ዱባ አለ፣ አንጮቴ አለ፣ ጎመን በቃ እዛ መስቀል በዓል ላይ መቅረት የሌለበት አለ። ከዛ ቀጥሎ ደግሞ ቦርዴ አለ ጭንቦ አለ፣ ዶሮ አለ። ጭንቦ በወተት በዶሮ በስጋ በቃ የሚቀር የለም።